ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የተሰጠ መግለጫ። የወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት የስራ አስፈጻሚና የስትራቴጂክ ኮሚቴ አባላት ጠቅላላ ጉባኤው በወሰነ መሰረት ከግንቦት 7 እስከ 8 2017 ዓ.ም ድረስ በኒው ሄቨን ከየትኬት ስቴት በደብረ መድኃኒት መድኃኒ ዓለም ቤተ ክርስቲያን በመገኘት ስለ ሀገራችን ኢትዮጵያና ስለ ቤተ ክርስቲያናችን እየተፈጸመ ያለውን ግፍና መከራ በማውሳት የሁለት ቀናት ጉባኤ አድርገናል። በዚህም ሰዓት ሀገራችን ኢትዮጵያ ከመቼውም ጊዜ በበለጠና በከፋ ሁኔታ ሕዝቦቿ በረሃብ እየረገፉ ያሉበት በሰላም ወጥቶ መግባት ብርቅ የሆነበት፣ ያለ ፍትህ በየቀኑ የሚታሰሩበት፣ እንደ በግ የሚታረዱበት፣ ከትንንሽ የጎረቤት ሀገራት ሳይቀር ተንቀው የሚባረሩበት፣ በአጠቃላይ ግፉና መከራው ድንበርና ልካቶ ከአእምሮ በላይ የሆነበት ጊዜ እንደሆነ እኛም የምናውቀው ዓለምም የሚመሰክረው ሀቅ ነው። ለዚህም መፍትሄው ሁሉን ቻይ ወደ ሆነው አምላክ መጸለይ እና ሊቃውንተ ቤተክርስቲያን ካህናት፣ እንዲሁም ምዕመናን በአንድ ላይ በመሆን የቤተ ክርስቲያንን ህልውና ለማስጠበቅ የሚቻለውን ሁሉ ማድረግ እንደሚገባ ተወያይተናል። በሌላ መልኩ ቅዱስ ቤተ ክርስቲያናችን ከሐዋርያት ጀምሮ እስካሁን በተለያየ መስመርና መከራና ፈተና እያለፈች እየመጣች ቢሆንም በዚህ ሰባት ዓመታት የደረሰው ግፍና መከራ ተዘርዝሮ አያልቅ የአብያተ ክርስቲያናቱ በእሳት መንደድ፣ የህመናን መገደል፣ የህመናን ካህናት ከሌሎች ዜጎች በተለየ መልኩ መታሰር፣ መደብደብ፣ መገደል፣ መሳደድ፣ ከማናቸውም የመንግስት ስራ መባረር፣ መገለል ተቆጥሮ የማያልቅ ግፍ ደርሶባቸው የነበረው ልልናዋ ሀገሪቱን እመራለሁ በሚለው አካል ዝቅ ብሎ የታየበት እንደዚህ ያለ ዘመን የለም። ይህ ሁሉ መከራ ሲፈጸም የቤተ ክርስቲያኒቱ ሉዓላዊ ስልጣን ባለቤት የሆነው ቅዱስ ሲኖዶስ ግን ምንም አለማለቱ በተለይም ዓለም አቀፉ ማህበረሰብና የዓለም ቤተ ክርስቲያናት ምክር ቤት ሳይቀር ጉዳዩን በግልጽ ሲያወግዝ ቅዱስ ሲኖዶስ እያየ እንዳላየ እየሰማ እንዳልሰማ አልፎታል። ቅዱስ ሲኖዶስ የቤተ ክርስቲያንና የልጆቿን ሕልውና ከማስጠበቅ ይልቅ ይህ ሁሉ ግፍና መከራ ያደረሰውን አካል በተለያየ አጋጣሚ እያወደሰና እያመሰገነ ይገኛል። በዚህም ሰሞኑ እንኳን ወደ ሀገራቸው እንዳይገቡ ተከልክለው የነበሩ ሶስት ሊቃነ በደላቸው ሳይገለጽ እነሱ እንደበደሉና በሀገር ላይ ጉዳት እንዳደረሱ ተቆጥሮ ቅዱስ ሲኖዶስ ጸሐፊው በመከልከላቸው የደረሰውን የሥራ መበደል ምንም አይነት መመዘኛ ሊስተካከለው የማይቻል ነው። ነገር ግን ሀገሪቱን የሚመራው መንግስት በአባቶቻችን ላይም ሆነ የደረሰውን የሥራ በደል እንደ በደል ሲያይ የበደለው መንግስት ሳይወቀስ በተቃራኒው መንግስትን ለማመስገን የተሄደበት ርቀት እጅግ የሚያስተዛዝብ ነው። በእነዚህ አበይት ጉዳዮች ላይ ከተወያየን በኋላ እኛ የወልታ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የሚከተሉትን ባለ ስምንት ነጥብ የአቋም መግለጫ አውጥተናል። አንደኛ፣ ሀገሪቱን እየመራ የሚገኘው አካል በቅድስት ቤተክርስቲያን ላይ በግልጽና በስውር የሚያደርገውን ጫና በምእመናን ላይ የሚያደርሰውን ሞት፣ ስደት በኮሪደር ልማት ስም ልጆቿን በማፈናቀል ቤተ ክርስቲያንን ያለ ምዕመን ለማስቀረት የሚያደርሰውን በደል በአስቸኳይ እንዲያቆም እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ በዚህ ቅድስት ቤተክርስቲያንና ልጆቿ የሕልውና አደጋ ባጋጠማቸው ሰዓት ቤተክርስቲያኒቱን እንዴት እንደሚታደግ ልጆቿን ከጥቃት እንዴት እንጠብቅ በማለት መጨነቅ፣ መጠበብ በየቀኑ መወያየት ሲገባው ዛሬም ጥቃት ግን አጀንዳዎቹን በመሰብሰብ በቋሚ ሲኖዶስ እና በአስተዳደር አካላት ሊያውቁ የሚገባቸውን የመዘናጊያ ነጥቦች ይዞ በመላተ ጉባኤው ደረጃ መወያየት መጀመሩን ስንመለከት እጅግ የሚያስገርም የሚያሳፍርን ጭምር ነው። ስለዚህ ዋናውን የቤተክርስቲያንና የልጆቿን ሕልውና እየፈተኑ ሰው የሚገኙ ጉዳዮች ላይ ጥልቅ ውይይት አድርጎ በታሪክ ከእግዚአብሔርና ከሰው የተሰጠውን አድራ በመወጣት ቅድስት ቤተክርስቲያንን ይህንን የፈተና ዘመን እንድትሻገር እንዲያደርግ እንጠይቃለን። በተለይም በዚህ ሰዓት የሕክምና ባለሙያዎች ያነሱትን መሰረታዊ ጥያቄ መንግስት ለመሸፈን የሚያደርገው ማዋከምና ማሰር እንዲያቆም በመጠየቅ ለልጆቻቸው ያላቸውን ፍቅር እንዲገልጹ እንጠይቃለን። ሶስተኛ ወደ ሀገራቸው እንዳይገቡ ተከልክለው የቆዩ ሶስቱ አበው ሊቀ ጳጳሳት ለምን ወደ ሀገራቸው እንዳይገቡ እንደተከለከሉ ሳይታወቅ መንግስት አባቶችን ለማሸማቀቅና ቤተ ክርስቲያኖቱን አንገት ለማስደፋት አስቦ ክልከላ እንዳደረገባቸው በሁሉም ዘንድ እየታመነ ልክ ሀገርን እንደከዳ ሰው በሆነ ሰፊነት እንዲገቡ አድርጌያለሁ ያለው የሚል ስላቅና ነገር ተሸማቀው እንዲኖሩ ሲያደርግ፣ ይህንን በጽናት ቁሞ እንደመጠየቅ ካሆነ ለእግዚአብሔር እንደመስጠት አዎ፣ ትክክል ነው በማለት መንግስት ለማመስገን የሄዱበት መንገድ እጅግ የሚያስተዛዝብ የተሰጣችሁንም ኃላፊነት ወደ ጎን መተው ስለሆነ ይህንን ቤተክርስቲያንን አንገት ለማስደፋት አባቶችንም ለማሸማቀቅ የተደረገውን እኩይ ዓላማ እንድታወግዙ በቤተክርስቲያን አምላክ ስም እንጠይቃለን። አራተኛ ወደ ሀገር ቤት እንዲመለሱ የተፈቀደላቸው አባቶች ምንም ክፉ ነገር እንዳሰሩ እያወቁ እንደ ወንጀለኛ ይቅርታ አድርጎላችኋል ሲባሉ ወንጀላቸው እንደሆነ ሳይጠይቁ የራሳቸውንም ሆነ የቤተክርስቲያንን ክብር ባዋረደ ሁኔታ ስለ እነርሱ ሲያዝኑና ሲጸልዩ የነበረው ምዕመናን ቅስም በሚሰሩ ሁኔታ ወደ ሀገራቸው ፈጥነው መግባታቸው እጅግ ያሳዝንናል። ዛሬ ቀኑ አልመሸምና መንግስት በማናለብኝነት የሚያደርገውን እኩይ ዓላማ ለማጋለጥ ሲባል ወደ ሀገር እንዳይገቡ የዘረጉበትን ምክንያት እስከ መጨረሻው ድረስ ሄደው እውነታውን እንዲያረጋግጡ እንጠይቃለን። ይህ ካልሆነ ግን በትክክል የሰሩት ወንጀል እንዳለ በራሳቸው እንዳረጋገጡ እኛም ሆንን ጠቅላይ ቤተክርስቲያን ልጆች የምንቀበለው ስለሚሆን ስለ ቤተ ክርስቲያን ክብር ስትሉ እውነታውን እንድታወጡ በእግዚአብሔር ስም እንጠይቃለን። አምስተኛ ቅዱስ ፓትርያርኩ በቅዱስ ሲኖዶስ ምልዓተ ጉባኤ መፈጫ ላይ ያሰሙትን መልእክት በአብዛኛው ትክክል እንደ ክርስቲያን የሚመጥን መልእክት መሆኑ የምንቀበለው ቢሆንም ነገር ግን ከቅዱስ ሲኖዶስ የራቁትን እናቅርብ የሚለው ቃል ግን በኋላው ሌላ አጀንዳ ያለው ስለሚመስል የራቁትን እናቅርብ በሚል ሰበብ በህገወጥ መንገድ ከቀኖና ቤተክርስቲያን ውጭ የተሾሙትን አካላት ወደ ሲኖዶስ ለማምጣት የሚደረግ ከሆነ ግን በጥብቅ እንቃወማለን። ስድስተኛ ዛሬ ዛሬ ምንፍቅና በአደባባይ ያውም በሊቃነ ጳጳሳት ደረጃ የሚነገርበት ዘመን ደርሰናል። በተለይም በቅርቡ በባለ ስቅለት እንኳንስ አንድ ሊቀ ጳጳስ መላው ኦርቶዶክሳዊ ቤተክርስቲያን በስግደት በሚውልበት ቀን በአዳራሽ በመገኘት ላለፉት ሁለት ሺህ ዘመናት ቤተክርስቲያን መስ ስትሰጥበት የሆነችውን የድንግል ማርያምን ቤዛዊተ ዓለም የመባል ጉዳይ እንደ አዲስ በማንሳት እናቶቻችን የሚዘምሩትን መዝሙር ላይ ሳይቀር በመሳለቅ ቤተክርስቲያኒቱን ሲደፍሩ መላው ካህናትንና ምዕመናንን አስቆጥቷል። ቅዱስ ሲኖዶስ እኚህ ሊቀጳጳስ ይህንንና ሌሎችም በተለያየ ጊዜ ሲያሰራጩ ከከረሙት የኑፋቂ ትምህርቶች ላይ ቀመናዊ እርምጃ እንዲወስድ እንጠይቃለን። ሰባተኛ፣ እኚሁ ሊቀጳጳስ ጳጳስ በድፍረት ለተናገሩት ንግግር ቋሚ ሲኖዶስ ወዲያውኑ ጉዳዩ በሊቃውንት ጉባኤ እንዲጣራና እስከዚያውም ድረስ በጠቅላይ ቤተ ክህነት በታቀቦ እንዲቆዩ ማለት ያስተላለፉት እገዳ የሚያስመሰግን ሲሆን፣ ጳጳሱ ግን ይህን ውሳኔ ወደ ጎን በመተው በንቀት ወደ ሀገረ ስብከታቸው ከመሄዳቸውን በላይ ጉዳዩን የጎሳ ለማስመሰል በዘርና በጎጥ ውስጥ ተደብቆ ለማምለጥ ያደረጉትን እኩይ ተግባር እናውዛለን። የቤተክርስቲያናችን አስተምሮ የትኛውም ዘር ኦርቶዶክሳዊት ተዋሕዶ ልጆች የሚከተሉት እንደሆነ እየታወቀ በዚህ ደረጃ ወርዶ የተለመደውን የዘር ቅርጽ ለመስጠት የሄዱበት ርቀት ከተጠያቂነት እንደማያድናቸው እናስገነዝባለን። ስምንተኛ የወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ኅብረት የዛሬ ዓመት ሲመሰረት ከነበረው መነኮሳት በእጥፍ የጨመርን ሲሆን በቀጣዩም ለሀገርና ለቤተ ክርስቲያን የሚቆረቆሩ አበ መነኮሳትን እያሳተፍን ህብረታችንን እናጠናክራለን። ለዚህ ዓላማችን መሳቃት መነኮሳትን ያግዝ ዘንድ አንድ ትልቅ ማዕከል ተቋም ለማቋቋም ወስነናል። ይኸውም እስከሚቀጥለው ዓመት ድረስ እውን እንዲሆን አስተባባሪዎችን ሰይመናል። በዚህም አጋጣሚ ወደ እኛ ህብረት ለመቀላቀል የምትፈልጉ የቤተ ክርስቲያን ህለውናዋ ህልውና የሚያሳስባችሁ የልጆቻችሁ የእመናን፣ ስደት ሞት፣ እስርና እንግልት እንቅፍ የሚነሳችሁ አባቶች ከኛ ጋር ተቀላቅላችሁ የአባትነትና የኖላዊነት ኃላፊነታችንን በጋራ እንወጣ ስንል ጥሪያችንን በእግዚአብሔር ስም እናስተላልፋለን። ግንቦት ስምንት ሁለት ሺህ አስራ ሰባት ዓ.ም ከኬነቲኬት ስቴት አሜሪካ።